አሰላሙ ዓሌይኩም ወረህማቱላሂ ወበረካቱ። ሰላም ሰላም። ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛልኝ። ሰላም ፍቅር ይለያችሁ እያልኩኝ ቤተሰቦቼ፣ ሰላም ለሀገራችን ላይየሚ ኢትዮጵያ ሰላሟን ያብዛልን። ዛሬ ይዤላችሁ የመጣሁት ደግሞ ያው እንደተለመደው ኪራና ፅናትን ነው ማለት ነው። የኪራ አባት ምን አላ እንግዲህ ያለበትን ነገር እንፈታፍታለን አብረን ማለት ነው ቤተሰቦቼ። ቪዲዮን ከወደዳችሁ ላይክ እና ሼር እያረጋችሁ አበረታቱኝ። እንዲሁም ለቤቴ አዲስ የሆናችሁ ላይክ እና ሰብስክራይብ እያረጋችሁ ደውል ምልክቷን ማጥቆሩ እንዳረሱ እና ላይክ እያረጋችሁ አይከፈልበትም፣ ለኔ ግን ይጠቅመኛል፣ ለእናንተ ግን አይጎዳችሁም ማለት ነው። አውራጣት አላችሁ አይደል? ላይክ ላይክ አርጉ ማለት ነው። እና መሰግናለን ቤተሰቦቼ እና የኪራ አባት ደግሞ ምን አላ? የኪራ አባት እንግዲህ ጽናትና ኪራን ቶሎ ለማጋባት ጓብቷል ማለት ነው። ያው የእናትየው ነገር በጣም ሀሳብ ሆኖበታል። ነገር ግን እሱ ብቻ ሳይሆን እሱ ብቻ ሳይሆን እንግዲህ ኪራም ሀሳብ ሆኖበታል፣ ጽናትም ሀሳብ ሆኖበታል ማለት ነው። ፍቅራቸው እንዳለም እንደቀጠለም እያለ ግን እነሱ ፍቅራቸው የሚያምርና የሚያስቀና ፍቅር ነው ያለባቸው። በነገራችን ላይ ግን ሆኖም ግን መሀላቸው የሚገባ ነገር እንዳይመጣ እሱ ነው የሚያስፈራው። አንዳንዴ ወታችሁ፣ ወርዳችሁ፣ ለፍታችሁ፣ ደክማችሁ መጨረሻ ላይ ያሳመራችሁትን የገነባችሁትን ፍቅር አንዳንዴ ይበተናል እና በትንሽ ነገር ማለት ነው እንዳይበተንባቸው ፍቅራቸው የሚጠበቅለት ያርግላቸው ነው የሚለው። እኔ ፍቅራቸው ቆንጆ የሚያምር ነው ማራኪ ነው ማለት ምሩም፣ እንደዛው አሳብ ውስጥ ጭንቀት ውስጥ ነው ያለችው። ያው እሱም እናትየውን አዋርቷል ነበር። እናትየው ደግሞ ሊጀምጣ ሊጀምጣ ሊጀምጣ ነው ሁሉ ነገሯ ማለት ነው። በጣም አሳስቦታል፣ ጭንቅ ውስጥ ነው ያለችው። እና ግራ የተጋባ ውስብስብ ያለ ነገር ግራም ያጋባና በጣም ውስብስብ ያለ ነገር ነው ማለት ነው። አንዳንዴ ግራ ሲገባ በጣም ከባድ ነው እና እንግዲህ ለነሱም እናታቸውን ሙሉ ጤና ሰጥቷቸው ያው የሱን የልጇን ደስታ የምታይበት ጊዜ ይምጣ ነው የምንለው። አባትዮም እናቷን እንደ ምንም አድርጌ እናቷን አምጥተን እንግዲህ ሰርጉን ቶሎ ማፍጠን አለብኝ ብሎ እያወራ ነበር ማለት ነው። ሀሴት ደግሞ ያው እህቷ ልታገባ ነው። አባት እየሆን አዋርቶን ነበር እመጣለው ሰርግም ብሏቸው የሀሴትንም አባት ያወራ ነበር ማለት ነው። እንግዲህ ሆኖም ግን አንዳንዴ ይገርማል። እና የገጠር ሰው አስተሳሰብ ወደ ኋላ ነው እንጂ ወደፊት አይደለም ማለት ነው። ያው ትንሹ ያለች ትልቁ አይላሉ። ለዛ ስለሆነ እንግዲህ ችግር የለውም የሰውን ኪራ ስ እንዴት ነው ምናም ስል እንግዲህ ኪራ ነው ልዲራው ነው ምናምን ብሎ ሲያወራ ሰምተናል። እንግዲህ እሱም ደግሞ ቶሎ ቶሎ አፈጣጥኝ እሱና ሀሴት ሰ ጽናትና እሱን አንድ ላይ ማረግ አለብኝ። ጽናትን ካሁን በኋላ ማዋራት አለብኝ። አንድ ላይ እንዲሆኑ ተብሏል። ሰርግ ሊበላ ነው ማለት ነው። ሊፈተፈት ነው ማለት ነው። አረጉ ጠብቁ። እንግዲህ ቤሎ ማን እንደሚችል ማለት ነው። ሰርግ እንበላለን ብለን እንጠብቃለን። ሁላችሁም ጠብቁ እንላለን። እና ደግሞ ኬራ ክብሮምን አይቶታል። ክብሮምን ከዚህ በፊት ታውቃላችሁ። ጽናትን እና ኬራ ላይ መሃል ላይ የገባ የሚበጠብጣቸው የእነሱ ቤት ደግሞ እንግዳ መቀበያ ስለሆነ ሁሉም ቦታ መጥቶ ማረፊያ ቤት ስለሆነ ይመጣ ነበር። እንግዲህ አባትዮም ደግሞ ወደ ውጭ ሀገር ሄዶ ስራ እንዲሰራ አመቻችቶለት ነበር። ሆኖም ግን ኪራ ሲያየው ሌላ ሰው መስሎት ነበር። ሆኖም ግን ቤት ሲመለስ ደግሞ ክፍሉ ላይ ሆኖ ነው ያገኘው ማለት ነው። ማመን አቃታው። አይኑን ድረስ ነው ማሸት የጀመረው ማለት ነው። እሱ ነው ወይስ እሱ አይደለም አይኔ ነው ወይስ ሌላ ነገር ነው እያለ ነበር ማለት ነው። ግራ ገብቶት ነበር። ሆኖም ግን ሁለቱም አሁንም ኪራ ያው ህይወቴ ውስጥ ይገባል ቤቴን ያበላሻል ብሎ አስቦ ነበር ግን ሆኖም አንዳንዴ ጊራም ያገባ ነገር አለ። እሱም ያኛውም የፈራ ነበር። ታባትዮ ተነጋግሮ አባትዮ እኔ አመቻችላለሁኝ እስከዛ ድረስ እዚሁ እረፍ ብሎት ነው ያስገባው ማለት ነው። ሰኒና ክሪቦል እንግዲህ ሳይጋቡ አይቀሩም ብለን እናስባለን። እስቲ ይመጣጠናሉ፣ አንድ ላይ ይሁኑ ብላችሁ እስቲን ኮሜንት ላይ ጻፉልኝ ማለት ነው። ያው ተገናኝተዋል፣ ግን ሁኔታቸው ሲታይ አንድ ላይ የሚሆኑ ነው የሚመስሉት ያሳካላችሁ ብለናል። እንግዲህ ምክንያቱም ከነ ጽናትና ኪራ ላይ ለመውረት ሲባል ማለት ነው። አሁንም ተመልሶ የተገነባው ፍቅር ደግሞ እንዳይበተን ለማለት ያህል ማለት ነው። እሷም አንድ ላይ ሊሆኑ እንግዲህ ሰኒና አንድ ላይ ሆኑ እናያለን ብለን እናስባለን። መጨረሻው ምን እንደሆነ እናያለን። እንግዲህ ተገናኝተ አሉ ከዛ በኋላ ምን እንደሚፈጠር እንሰማለን። ቤተሰብ ሁላችሁን አመሰግናለሁ። ቪዲዮውን ከወደዳችሁ ላይክ እና ሼር ያደረጋችሁ ለቤት የአዲስ የሆናችሁ ደግሞ ላይክ እና ሰብስክራይብ እያረጋችሁ ኮሜንት አስቀምጡልኝ፣ እመልሳለሁ። ደውል ምልክቷን ማጥቁሩን እንዳረሱ በያላችሁበት አላ ስፋኖታ ይጠብቃችሁ፣ ፈጣሪ ይጠብቃችሁ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ